ብፁዕ አቡነ ገብርኤል አምቦ መዳኛ ዓለምን አስመረቁ። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልን በሚል አስተምሮታቸው ነገረ ማርያም አስተምረ ውጭ ነው በሚል ባለፈው ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ቋሚ ሲኖዶስ በመኖሪያ ቤታቸው በታቅቦ እንዲቆዩ ውሳኔ ያሳለፈባቸው ቢሆንም በዛሬው ቀን በአምቦ ከተማ ደብረ መንክራት ቤተ ሳይዳ መዳኒ ዓለምና በአታ ማርያም ፋርስ አምቦ ካቴድራል ግንባታ ተጠናቆ በብፁዕ አቡነ ገብርኤል ተመርቋል። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምህሮ ውጭ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሔ ሐሳብ ጋር ለቋሚ ሲኖዶሱ በአስቸኳይ እንዲቀርብ ጽኑዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ውሳኔ እንዳሳለፈባቸው ይታወሳል። ይህንን የቋሚ ሲኖዶስን ውሳኔ ተከትሎ በምዕራብ ኦሮሚያ የሚገኙ በርካታ የአቡነ ገብርኤል ደጋፎች የቋሚ ሲኖዶስን ውሳኔ የተቃወሙ ሲሆን፣ በይበልጥም የምዕራብ ሸዋ ሀገረ ስብከት የቋሚ ሲኖዶስን ውሳኔ በመቃወም የሚከተለው መግለጫ ማውጣቱ አይዘነጋም። በምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ገብርኤል ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተሸሸጉ ጽንፈኛ ብሔርተኞች የተጀመረው ዘመቻ በትምህርታቸው ይዘት ላይ ሳይሆን በብሔር ማንነታቸው ላይ ያነጣጠረ ነው ሲል ሀገረ ስብከቱ ገልጿል። በምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ገብርኤል የኢየሱስ ክርስቶስ ስቅለት መታሰቢያ በዓል ላይ ያስተማሩትን ትምህርት ተከትሎ ዘመቻ ተከፍቶባቸዋል ብሏል የምዕራብ ሸዋ ሀገረ ስብከት በቤተ ክርስቲያኗ ውስጥ የመሸጉ ጽንፈኛ ብሔርተኞች ዘመቻ ከፍተው እኚህ የበቁ የተባሉ በመለኮታዊ ትምህርት እስከ ሶስተኛ ዲግሪ የዘለቁ የሲኖዶስ አባልና የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሲዘልፉም ተስተውሏል ብሏል የምዕራብ ሸዋ ሀገረ ስብከት። በመለኮታዊ ትምህርት እስከ ሶስተኛ ዲግሪ ዘለቁት አቡነ ገብርኤልን የሃይማኖት እውቀት እንደሌላቸው አድርገውና በመንግስት የተሾሙ በማስመሰል ስማቸው ሲጠለጠል የቆየ ሲሆን ቤተክርስቲያኗ ውስጥ የተሸሸጉ ጽንፈኛ ብሔርተኞች እሳቸውን ለማንቋሸሽ በአደባባይ ዘመቻ በማድረግ ላይ ይገኛሉ ማለት፣ አያሌ ምዕመናን ዘመቻውን ኮንነዋል። አቡነ ገብርኤል በዕለቱ ያስተማሩት ሃይማኖታዊ ትምህርት የተሰራጨው በቤተ ክርስቲያን መገናኛ ብዙሃን ሲሆን በስርጭቱ ይዘት ላይ የተነሳውን ውዝግብ ተከትሎ አቡነ ገብርኤል በድጋሚ ለመገናኛ ብዙሃን ተጨማሪ ማብራሪያ ሰጥተዋል ያስተማሩት ይዘት በተሳሳተ መንገድ ተተርጎመባቸው እንደሆነም አስረድተዋል። ይህም ሆኖ አሁንም ዘመቻው አላባራም ብሏል የምዕራብ ሸዋ አገረ ስብከት። ይህንን ተከትሎ ነው እንግዲህ የምዕራብ ሸዋ አገረ ስብከት መግለጫውን ያወጣው በማለትም ራሱ የአገረ ስብከቱ ይገልጻል። በአገረ ስብከቱ ሊቀጳጳስ አቡነ ገብርኤል ላይ የተከፈተው ዘመቻ በትምህርታቸው ይዘት አይደለም፣ በብሔር ማንነታቸው ላይ ያነጣጠረ የጥላቻ ዘመቻ ነው ብሏል። በአጠቃላይም አቡነ ገብርኤል ኦሮሞ በመሆናቸው ነው። በማለትም ሀገረ ስብከቱ ጠቅሷል። የምራብሻ ሀገረ ስብከት በመግለጫ በሊቀጳጳሱ ላይ የተከፈተው ዘመቻ የሀገረ ስብከታችንን ማህበረሰብና የኦሮሞን ሕዝብ ክፉኛ አሳዝኗል ነው ያለው። ዘመቻውን በጽኑ እንደሚያወግዝም ገልጿል። አቡነ ገብርኤል ከከፍተኛ ሃይማኖታዊ እውቀት ያላቸውና የበቁ አባት መሆናቸው የታወቀ፣ በዚህ ደረጃ በእሳቸው ላይ ዘመቻ መክፈት መልክቱ ግልጽ እንደሆነ ሀገረ ስብከቱ በመግለጫው አስረድቷል። ዘመቻው የማይቆም ከሆነ አገረ ስብከቱ እና የአገረ ስብከቱ ምዕመናንን መብታችን ለማስከበር ማንኛውን መስዋዕት ለመክፈል ዝግጁ ነንም ብሏል። አቡነ በርናባስ፣ አቡነ ፊልጶስ፣ አቡነ ልቋስ፣ አቡነ ማርቆስ እና ሌሎች ሊቃነጳጳሳት እና ቤተ ክርስቲያኗ መምህራን ከቤተ ክርስቲያኗ አስተምሩ ባፈነገጠ መልኩ ሲያስተምሩ አልፉም ግጭትን ሲቀሰቅሱ ቤተ ክርስቲያኗ ምንም አላለችም የሚሉት ምዕመናን ምነው አሁን ጩኸት በረከተ በአቡነ ገብርኤል ላይ በማለትም ጥያቄ መስ አቀርቧል። ይህ በእንዲህ እንዳለ ብፁ አቡነ ገብርኤል እንግዲህ በዛሬው ቀን አንቦ በላ ያለምን አስመርቀዋል። በዚህ ምረቃ ስነ ሥርዓትም፣ እጅግ በርካታ የአንቦ ከተማና አካባቢው የኦርቶዶክስ እምነት ተከታዮችም ተገኝተው ከአቡነ ገብርኤል ጋር በምረቃ ስነ ሥርዓቱ ላይ ተሳትፈዋል። ይህ ሪያሊቲ ሚዲያ ነው። ሪያሊቲ ሚዲያ የማንኛውንም ሃይማኖት ብሔር፣ ዘር እንዲሁም ጎሳ የማትወግን ሲሆን ከየትኛውም ፖለቲካ ፓርቲ አመለካከት ጋር በመወገን መረጃ ለማቀረብ ማትሞክርም። ሪያሊቲ ልክ እንደ ስሟ በእውነት ላይ ብቻ የተመረኮዘ መረጃን ለተደራሲያን ታቀርባለች። ስለዚህ ሪያሊቲ ሚዲያን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የሪያሊቲ ሚዲያ እውነተኛ የሆነውን መረጃ ብቻ በየጊዜው ያገኙ ሪያሊቲ